ቃሌ ቃሌ ከማር ይልቅ ይጣፍጣ። ቃሌ ቃሌ ከማር ይልቅ ይጣፍጣ። ውድ በጌታ የተወደዳችሁ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለሰላሳ ቀን የጾምና የጸሎት ፕሮግራም መጣችሁ የምላችሁ እህታችሁ ውብገነት ነኝ። ከዚህ ከኤድመንተን ካናዳ ዛሬ በቀን ሀያ ስድስት ወደ እናንተ ይዤ የመጣሁት አዲስ ልብ እሰጣችኋለሁ የሚል ርዕስ ነው። አዲስ ልብ እሰጣችኋለሁ ለመሪ ጥቅሳችን አድርገን የወሰድኩት ህዝቅኤል 36፥26 ነው። በጌታ ስም አነባዋለሁ። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ፣ የድንጋዩንም ልብ ከውስጣችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ሀሌሉያ። በጣም ውድ እና እጅግ አስቸጋሪ ከሆኑ ቀዶ ጥገናዎች መካከል አንደኛው አዲስ ልብ ለሚያስፈልገው የልብ ህመምተኛ የሚሰራ አሮጌውን አውጥቶ አዲስ ልብ የመትከል ቀዶ ጥገና ነው። በእንግሊዝኛ ትራንስፕላንት የሚባለው ነው፣ ሀርት ትራንስፕላንት። ብዙ ሚሊዮን ብሮች ከማስከፈሉ በላይ ገንዘብ ቢኖር እንኳን አዲሱን ልብ ማግኘት ቀላል አይደለም። እንዲሁም ቀዶ ጥገናው በተሳካ ሁኔታ ከተካሄደ በኋላ የተወሰኑ ሰዎች ከአዲሱ ልባቸው ጋር አንድ ዓመት እንኳን መኖር ሳይችሉ ቀርተው ይሞታሉ። መጽሐፍ ቅዱሳችን ልብ ብሎ የሚጠራው ግን ይህንን የሰውነት አካል ሳይሆን አስተሳሰብን ሲሆን፣ ዘመናዊው ሳይንስ እስካሁን አስተሳሰብን በቀዶ ጥገና መለወጥ ፈጽሞ አልቻለም። ለዚህ ነው በዘመናችን በምዕራቡ ዓለም የጾታ ጉዳይ አወዛጋቢ በሆነ መልኩ ሊቀርብ እየተሞከረ ያለው አንድ ሰው የሴት ጾታ አስተሳሰብ ይዞ ግን የወንድ አካል ይዞ ሊወለድ ይችላል ብለው የሚያምኑ አስተሳሰቡን መቀየር ስለማንችል የሰውነት አካሉ የመቀየር ቀዶ ጥገና ልናደርግ ይገባል ብለው ይሞግታሉ። እንዲህ ያለውን ቀዶ ጥገና እያደረጉ ያሉ ቁጥራቸው ጥቂት የሚባል አይደለም። ነገር ግን የሰውን ሕይወት በመፍጠር ረገድ ብቸኛውን ድርሻ የሚወስደው እግዚአብሔር ለሰው የማይቻል ለእርሱ ግን የሚቻለው ይህ ድንቅ አምላክ እንዲህ የሚል ተስፋ ሰጥቶናል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስን በውስጣችሁ አሳድራለሁ። ሀሌሉያ ወገኖቼ፣ አምላካችን ሊሰጠን ቃል የገባልን ይህ አዲስ ልብ አዲስ አስተሳሰብን የሚያመለክት ሲሆን በእርግጥም ይህንን ማድረግ የሚችል እርሱ ብቻ ነው። ይህንን አዲስ ልብ ወይንም አስተሳሰብ ለእኛ ለመስጠትም በልጁ በኢየሱስ ክርስቶስ ሞት በኩል ታላቅ ዋጋ ከፍሏል። ከዚህ ታላቅ መስዋዕትነት የተነሳ ነው ማንም ሊያነጻው እና ሊቀይረው የማይችለው በኃጢአት የተበላሸ አስተሳሰባችን ተላቀን የአዲስ ልብ ባለቤት መሆን የምንችለው። ሁለተኛ ቆሮንቶስ አምስት 17 ላይ ጳውሎስ ለቆሮንቶስ ሰዎች እንዲህ ይላቸዋል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይህ እርሱ የሚሰጠን አዲስ ልብ ደግሞ ያልተከፋፈለ፣ የማያወላውል ልብ ፍጹም ትኩረቱ በፈጣሪውና ባዳኙ ላይ ያደረገ ልብ ነው። ለዚህ ነው በሕዝቅኤል 11፥19 ላይ እንደሚለን የማያወላውል ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ። ሃሌሉያ። ሕዝቅኤል 11፥19። ምናልባት ዛሬ ወገኖቼ ልባችን መቀየር ተስኖ አሮጌው ልባችን እጅግ ያስቸግረን ብንኖር ይህንን የአምላካችንን የተስፋ ቃል በእምነት ጨብጠን ወደ እርሱ እንቅረብ። በአቋማችን መጽናት ያቃተን፣ የምንፈልገውን ማድረግ የከበደን፣ የማንፈልገውን ከማድረግ ራሳችን ማስቆም ያቃተን ብንኖር አዲስና የማወላውል ልብ ሊሰጠን ቃል ወደ ገባለን አፍቃሪ አባታችን በእምነት እንቅረብ። እርሱም እንደ ተስፋ ቃሉ አዲስና የማያወላውል ልብ በመስጠት በልጁ በክርስቶስ ኢየሱስ አዲስ ፍጥረት ያደርገናል። ሃሌሉያ! እንዲህም በማለት ያድመናል። በእኔ ላይ የፈጸማችሁትን በደል ሁሉ ወደ ኋላ አጣሉት፣ አዲስ ልብና አዲስ መንፈስ ይኑራችሁ። ለምን ትሞታላችሁ? ማንም እንዲሞት አልሻምና ይላል እግዚአብሔር። ወደ እኔ ተመለሱና በሕይወት ኖሩ ይላል። ሃሌሉያ አሜን። የዘላለም አምላክ የዘላለም ንጉስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ደግሞ ጌታ ሆይ አንተ አምላካችን አዲስ ልብ ልትሰጠን በንጹህ ውሃ ልታጥበን ቃል ኪዳን ስለገባህ ክብር ምስጋና ለአንተ ይሆንልህ። አባት ሆይ አስቀድመን አስቀድመህ የፈጠርከን አሁንም እንደገና ልትፈጥረን የምትችል አንተ ብቻ መሆንህን በማመን አዲስና የማያወላውን ልብ ልትሰጠን ቃል በገባህልን መሰረት በእምነት በፊትህ ቀርበን በክርስቶስ ኢየሱስ አዲስ ፍጥረቶች እንድንሆን በዚያም አዲስ ህይወት ዕለት ዕለት እንድንመላለስ በጸጋህ በክርስቶስ ኢየሱስ ስም እንድትረዳ እንጸልያለን። ክብር ሁሉ ለአንተ ይሁን፣ በክርስቶስ ኢየሱስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።